ሴት ልጅ የሆነ በቃ እራሷን እንትን ብላ ሸፈንፈን ስትል ነው ደስ የሚለው። ሸፈንፈን እንደዚህ። እኛንም ነው እኮ የምትኛም፣ እኛንም እንደዛ ነው እንትን የሚለው ገለጥለት ነውዴ። አንቺ አላሰብሽም እንኳን መራቅ ቤት ያጆ ያምረሽም። ቻው በቃ ቤተሰብ ሰላም፣ ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንዴትስ ከረማችኋል? እንዴት ናችሁ? ሁሉ ሰላም አማን ነው ወይ? እኔ በጣም ደናነኝ። ወንድማችሁ አላችሁልኝ? በጣም ተናፍቃችኋል። ሰሞኑን ቪዲዮን ፖስት አድርጌ አላቅምና ትንሽ ደግሞ አካውንታችን ቀዝቀዝ እያለች ነው መሰለኝ። ያላቅም ብቻ እኔም ጠፋልኩኝ መሰለኝ እና እንዴት ናችሁ? ሁሉ ሰላም ደናናችሁልኝ? ዛሬ ያው መጥቻለሁ ተመልሼ ማለት ነው። በባለፈው በኤልዳና ቪዲዮ ነበረ ትንሽ ነገር ነበረ አለመግባባት ነገር ያው ዴቭ አይታችሁታል። ትንሽ አፈነገጠ አፈንግጧል። ምን እንደሆነ አላቅም ብቻ በሆነ በአንዳንድ ነገር ተረድቻለሁኝ። እሱንም ሐሳብና ልክ ነው ብዬም ነበረ። አይታችሁ ከሆነ ትንሽ አለባበሱ አደብሮታል። ሳይደብረው አይቀርም ኦልሞስት። ያው ዴቭ እንደዚህ አይነት አለባበስ አይወድም ስለማውቀው፣ ባዲውንም አንዳንድ ነገሮች አብራችሁ ስትሆኑ ብዙ ነገር ታውቃላችሁና ለዛ ነው እሱን የማወራውና ትንሽ ደበር ብሎታል ቢሆንም ግን እሷ ጋር ያለው ነገር እንደዛ መሆን የለበትም ብዬ ነው ነው የማስበው በውስጥ እናንተም እርግጠኛ ነኝ እንደዛ ነው የምታስቡት። እና ምነው ፓንድዬ የዛሬ ብቻህን ልትሉኝ ትችላላችሁ። ግን እንዴ እናችሁ አለ አልናፈቃችሁም? ሰው ሲጠፋ እኮ እናንተ ናችሁ ማበረታታት ያለባችሁ። እየገባችሁ ቪዲዮ ለምንድን ነው ማለቀው ፓንዳ ምናምን እያላችሁ ካልጮኸባችሁብኝ እኔ ምን ምን ላይ ነው አጋርነታችሁን የምታሳዩኝ? ፋሚሊ ዝም ማለት አያስፈልግምና አንዳንዴ ሰው የሆነ ነገር ሲሆን ከጎኔ ብትሆኑ ሁሌም ከጎኔ ናችሁ አውቃለሁ። ግን ደግሞ ስንጠፋ ደግሞ እንዲሁ ዝም ከምትሉ ምንድነው የተፈጠረው አንድ ነገር ነው ሲቀጥል ደግሞ ቪዲዮ ልቀቁ ብላችሁ እናንተ ከጎናችሁ እንትን ብትሉን አሪፍ ነው። ብታበረታቱን እና ደግሞ እየቆረጣችሁም ቲክቶክም ላይ ዩቲዩብም ላይ ሸር ብታረጉልን በጣም ነው የምናመሰግነው። ውለት አካፋይነን ምናም ትላላችሁ እና ፋሚሊ ሁሌ ነው የምናፍቁን። እስኪ ደግሞ ዛሬ ደግሞ ቤቲን እየጠበኳ ነውና እዚች ጋር የሆነች ነገር ይዣለሁኝ፣ ኦልሞስት ኦልሞስት የሆነች ነገር ይዣለሁኝና ዴቫ ብቻ ነው እንዴ እንደዚህ ፕራንክ የሚያደርገው እህቱን። ዛሬ ነይ ብያታለሁኝ፣ ፈልግሻለሁ፣ ቤቲ ብያታለሁኝና ቤቲን እስኪ ዝም ብለን ምንድን ነው የምላት ለእናንተ ነው እኔ የማወራችሁና ቆይ ሳመጣች ላስገባትና መጀመሪያ መጀመሪያ ላስገባትና ቤተሰብ እዚች ውስጥ ላስገባትና ቆይ እንደዚህ ላድርግ። እጄ እጄ አቧራ ነው እላትና እስኪያው ጭሊ ሶፍት ምናምን ነገር ላታሉኝ ማለት ነው። እና ስታወጣ ምን አይነት ሪያክሽን ይኖራል ምናምን፣ ካወጣችሁ በኋላ እንዴት ይሆናል ምናምን የሚለውን አብረን እናያለን ማለት ነው እንግዲህ እነዲሽ ሰፈር አይደለሁም ላለመዋሸት፣ እና እዚህ ሉሲ የሚባለው ሰፈር ነኝ። እንትና የሚባለው ሉሲ፣ አዎ፣ የደሴ አንጋፋ እንትን ነውና፣ እዛ አካባቢ ከጀርባ ነው እና ያለሁት፣ ሉሲ አካባቢ ነው ብያታለሁ። እየመጣች የመጣሽ፣ እንደውም ያውና የመጣሽ ነው እሷ። እስኪ ምን ይሁን አብረን እናያለን። እስኪ መጣሽ፣ እንደው ወሎዬዋ፣ ወይዋ፣ ወሎዬዋ አንቺ ወሎዬ

አሉ ልጅ ሰላም ነው? ሁሉ ሰላም? በዓል ተቀወጠ? ያጅ እንዴት ያደረነው እና ተቀወጠ ነው። ቀላል ቀወጥ ነው። ቤቲ ጋ ነበርን እና በዓልን በጣም የሚገርም አድርገን ነው ያሳለፍነው። ግን ወልደታና እናንተ ጋር እንዴት ነበረ? ቤቲ እንግዲህ ቤተሰብ ሆነዋል ያንቺ ቤተሰብ ሆነዋልና ሰላም በያቸውና እስኪ ዛሬ ለምን ፈለግኩሽ እንወራበታለን። ሰላም እንዴት ናችሁ ውድ ቤተሰቦች ደህና ናችሁ ወይ? እንግዲህ ዛሬ ጥሌ ጋር ተገናኝተናል። እንደዚህ በዓል አሪፍ ነበር፣ ከእናንተ ጋር እኛ ጋር ፋ ፍንትሽ ብለናል። እንግዲህ በጣም ደስ የሚል በዓል ነበር ያሳለፍነው እና ደስተኛ ነበርሽ እላችኋለሁ። ቀወጥ ነው

ሰውነት ይዘግሽ ነው። ሰውነት ይዘግሽ ነው። የምር የምር እንደዚህ ትደነግጣለህ ብዬ አላሰብኩም። ያው በጣም ትሮጣለች ምናም ብዬ ነበረ። ያው ግን ጀግና ነች። እንደዚህ የምሆንሽ እባብ ቢሆን ሴቶች እኮ በጣም ነው የምፈሩት። እኔ አዱ ስሙ ሲጠሩት ይመጣል ይባላል አሁን ሌላ ሰው ፕራንክ ላደረግብን ነበርና አጋጣሚ፣ አንተ ማርያም በጣም ነው ግን፣ በትንሹ ነው ያው ብሩክ ደሞ አስቡት፣ አስቡት አልጠበኩም ግን እንደዚህ አውጪልኝ ብዬሽ እንዳትደነግጭ እኮ ነው እንጂ እኔ እንደዚህ ብዬሽ፣ ስጦታ ነው ቤቲዬ። እንደዚህ ሰጣን ነበረ ግን እንዳትደነግጥ ነው ስለማስብላት ነው። አስደነገጠበት። በቃ ተረጋጂ። ምን አሉ መሰለሽ ቤቲ እና ደግሞ ታውቂያለሽ

በደንብ ትንገራሉ። አይ ኖርማሊ እሱ ባህሪው ነው፣ የተገላለጠ ነገር አይወድም። የምርኮን የምር ማለት ነው እንደዚህ ማለት ሴት ልጅ የሆነ በቃ ራሷን እንትን ብላ ሸፈንፈን ስትል ነው ደስ የሚለው። ሸፈንፈን እንደዚህ እኛንም ነው እኮ የምር እኛም እኛንም እንደዛ ነው እንትን የሚለው ገለጥለጥ ሲሉ ምናምን ምንድን ነው ምናምን ይላል እና ለዛ ይሆናል። ወይኔ እኔ ለእራሱ አይ ላይክ ፋሚሊውን የምሬ ነው እና ደበረውና፣ ለአውራሻ ማን ነገር ቢይኝ ያው እንደዛ መሆን የለበትም። ያው መናገር ነው ያለበት እንጂ እኔንም እኮ ገልምጦኝ ነው የሄደው ምን ይሉ ነዚህ ገልምጦኝ። ከዛ መጣውኝ፣ ዘንቀነ ፕሮግራም አልነበረብኝ። እናንተ ቤት መጣሁኝና ፕሮግራም ላይ ፕሮግራሙን እያስተባበረ አውቆ ባደሰማ ያነሳና ገባ። ይህን አይ ቆይ ላምጣ። በቃ ነው በቃ ሰው ፊት ስለነበር ተናዶ ነው የምን ምንድን ነው ግን? ሰሞኑን ልክ አደለ ምናምስ እንዲህ ምንድን ነው የተፈጠረ? እንዲህ ለስ ነገር አለ እና ቤቲ ምንድን ነው ምንድን ነው? አይ አይ በጣም ጥጋብ ላይ ነው። ካልሆነ እንደዚህ ነው በቃ ቡይ እንደ ታኩር ነው በቃ በቃ እንደዚህ እንደ እንትን ጋሽ ነው ማረግልሽ። አይ ኖርማሊ እሱ ባህሪው ነው በቃ እንደዚህ የተገላለጠ ምናምን ነገር ልብስ ሴት ልጅ ኖርማል እንደዛ አይነት ነገር ስትለብስ ደስ አይልም። ይሄ ባህሪው ነው ኖርማል ባህሪው። ያው እሱማ ማንም ይወዳል ግን ደግሞ እሷ ቢያንስ ያምርብኛል ብለ የልበሰችው ነገር ሳታስበው እንደዚህ ሆነና እስቲ እንግዲህ እሱ ሲመጣ ብንጠይቀው አይሻልም? ሁሉን ነገር በውስጡ ስለሆነ የሚይዘው አሁን ላይ ምናልባት ያሳየበት ላይ ለፊት ያሳየው ነገር ምናልባት የሆነ ነገር ሊኖር ይችላል። እሱን እንጠይቀው ራሱ እንጠይቅ ይሻላል። አዎ እና ምንድነው? ማድረግ እኔ እኔ ወቸው ደውዬለት አይመጣም እሱ። ደውልለትና እንጠራዋለት። ችግረኝ ደውልለትም እንትል ይደውልለት ይምጣ። ምንድነው ይናገር ይናገር። እስከ ራሱ አንደበት እንስመው። ግን እኔ የሆነ ነገር ካለ አልፋተውም። ቤት ወንድሜን ምንድን ነው? አረ ወንድ ይደውልለታ። ቤተሰብ እየተደወለ ነው። እሱ ሁሌ እንደዚህ ነው። አነሳ አውቁ ልቡ ይነግረዋል። ሰላም ነው። አይ ፈልጌ ነበረ። አስቸኳይ ነው ፈልጌ ነው ትመለሳለት? ና ፈልጌህ ነው ሲጀርባ ሉሲ ጀርባንን ያለ ነው እናቶሎ ፈልጌ ነው እንዴት ነው? እንዴት ነው? ቤተሰብ እንዴት አያችሁም? ቤትዬ ወሎዬ ደስ ይለኛል። እና ቤትዬ ደግሞ በጣም ነው ስሜቴን የምትረዳው። በጣም ነው ደስ ይለኛል። የምሬን ነው። ቤትዬ ባይዘው የወሎ ዘፈን ምናምን በጣም ነው የምትወደው። እና ወሎዬም ስለሆንሽ ነው የምትሠሪው ሰይ ሰይ እሱ አሁን ካል ካል ያለች እስክመጣ፣ እና ቤት ወደዚህ ሊድ ነው ልደበቅ ወይስ? አረ ለምን ይምጣ፣ ራሷ ይምጣ፣ ማን አባቱ ይምጣ፣ ይናገር። እኔ እና እሱ እኮ ተቃልተና እንጣላም። ያው ግን ደግሞ አረ ወንድምና እንደም አይጣላም ግድ ነው ግድ ነው። አረ ደግሞ እንደዚህ እዛ ምናምን አረ አናውቅም። ያው በእንትንም ፈተዋል ነው አበጋር ተብሎ ካላስታረ የምን እኮ አበጋር እንግዲህ ዋናው ፍችው እንደዚያ ነው። እና እና ቤት ይሻላል። እና ሰሞኑን እንዴ ነው ደሴ እንዲታይሻት ደሴ ደስ ትላለች። ለቫኬሽን የወሰድኩብሽን ቦታ ምናምን ምን አደረኳት? ሲጀመር አንተ መምጣት አልነበረብህም እንዴ? ይምጣ ይምጣና፣ ምክንያቱን ይናገር፣ ይናገር። ኧረ እኔ ፍቺልኝ በቃ ችግሩን ይናገር።

አንተ እዚህ ዘይት ነህ፣ ትቀልጣለህ። ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎቻችን። ዝም በል አንዴ፣ አሁን አንተ ዑመር ዘይት ነህ፣ በቃ ትቀልጣለህ። አረድነች እና ይህንም ግንጭ ዛድነች ባቶር ነበር እና ፋሚሎች ደህና ናችኋ? ግን እኔ በጣም ነው መውዳችሁ፣ ናፍቃችሁኛል። ያው እኔም ጠፍቻለሁ ምናምን፣ በአንዳንድ ነገር በአንዳንድ ኬዞች ያው ቅር ያላችሁም ሰዎች ትኖራላችሁ፣ ግን በጣም ማድረግ ስላለብኝ ያረግኩት ይቅር በሉኝ። እህቴም አታውቅም ይህ ሰውዬ እያልካት አስቀናኝ። እኔ ብቻዬን እዚህ ምን አንተ ምን እህቴ የለም እህት አለ አይደል እንዴ አንድ ናት። ብዙ ወታለ አንድ ግን እኔ ብዙ ናችሁ ቤተሰብ እህት አንድ ናት ያለችኝ የኛ እህቶቻችን በጣም ብዙ ከመሆናችሁ የተነሳ አንዷን ከአንዷ አንዱ ማበላለጡ አንቸገራለን። ገባህ? ስለዚህ የለኝም እህት አትበሉ። ሲመጡ አሁን ይከበዋል። እህቶቼ ሲመጡ ይከበዋል። አሳዩኝ፣ አሳዩኝ። ምን ያሳዩኝ የሆነ ነገር ያሳይበት አሳዩስ ነህ በሉት። እሺ በቃና በዚህ አንተ ሲጀመር እኮ እዛ እዛ ድግሱ ላይ ሲጀመር ፊት ነስተኛ ብዙም አትሳፈጠኝ እኮ እኮ እና ፋሚሊዎች ያው ወይ አታታርገ ምንድነው ማለት ነው? ነገረች ጭራሽ በቃ ሆዳ አይቋጥርም ነው። ምንንም ቤት በምን ቤት ነው ሚስተር ኢን በምን እና ፋሚሊ ባለፈው ቪዲዮ የተፈጠረው ነገር ምንድነው? ላይክ በቃ የሆነ ማልጠብቀው ነገር ነው ያየሁት፣ የምር ለመጣት ስሄድ የተፈጠረ ነገር አለና እንደዚህ ነው ብዬ መናገር አልፈልግም። በቃ በዚሁ ይለፍ። ሄልዳናም ጋር ያለን ነገር ኦልሬዲ ያለቀ ነገር ስለሆነ ምንም አዲስ ነገር የለም ከዚህ በኋላ ሄልዳናም። ምንድን ነው የራሴን ጊዜ ደግሞ አመጣኸው። አስደነገጠሽ። አንተ የት ተመታ ኤልዳና ምናምን ብትል ከዚህ በኋላ ኤልዳና ጋር አብ ምናምን ነው በቃ አለ ነው እኔና እሷ በቃ ማለቴ አውርተንበታል። አንዳንድ ነገሮች አሉ ኦፊሻል ያልሆኑ ነገሮች በቪዲዮ ያልተቀረጹ አውርተንበታል። በቃ ማለቴ ሙዷ ነው። ለአስቸንጋት አልፈልግም። ልደታ ቀን ሀፒ ብሆናችሁ ከኋላችሁ በቂ ነው። በቃ አሁን እሷን ጋር እንሄዳለን ምናምን። አሁን ኢዳና የለችም፣ ተማሪ ናት፣ በዛ ላይ ፈተናላት። ዝም ብሎ ነገሮቹን ውጥት ያደርጋቸዋል። ዝም ብሎ የሚመጣ ነገር አለን የለም። ፋሚሊዎች እንኳን ተወለድሽ ብለዋታል እንኳን ተረገሽ ተብላለች። ስለዚህ ከዚህ በላይ ምንም ነገር የለም። ቤትዬም እኮ ብላለች የሁሉም ውስጥ ትዕዛዝ ሰዓት ስራ ላይ ስለነበረች ነው እንጂ። አዎ ቆንጂዬ ናት። ቤትዬ እያየሁ፣ የእውነት ለመናገር ይሄንን ፕሮግራም በእኔ በኩል የተዘጋጀ ምናምን አይደለም። ፋሚሊዎች፣ ፓንዳ ራሱ ነው ያዘጋጀው። እውነታውም መነገር ስላለበት ነው። እኔ ምንም ያደረኩት ነገር የለም። ምክንያቱም አይታችሁኝ ከሆነ ጥሩ ስሜት ላይም አልነበርኩኝም። በቪዲዮ አይታችሁኝ ከሆነ በጣም ስትረስ ውስጥ ነበርኩ። በአንዳንድ ኬዞች ምናምን የፋሚሊ ኬዝ አለ ምናምና በጣም እንትን ላይ ነበርኩ። ያው የቤቱ ወንድ ልጅ ስትሆን ደግሞ ኃላፊነት ብዙ ነገር አለና በዛ ምክንያት ነው። ሰው ፋሚሊዎቼ በእሷ ጋር በኩል ያለው አንዳንድ ነገሮች ምናምን አሉ፣ ትንሽ ቻሌንጅ አሉ። እሱም በሌላ ወይ በቀጣይ ቪዲዮ ምናምን እናወራበት እንችላለን። አሁን ግን የምር በጣም ፕሮሰስ ላይ ነበርኩ። ምን እያረግኩ ነበረ? ዛሬ የእናቶች ቀን ነውና ማሚዬን ከቤት ጋር ሆናል እንዴት አርጎ ጣልፎ ይዘት እንደመጣ አላውቅም። ለእናከብርላት ግን ቆይ ግን ቆንጂ ትናያለች

አሁን ለማንኛውም ሰምተኛል ያልኩት ነው። የማዘርን ቀን ዛሬ ልናከብርላት ነው። ስለዚህ ቤት እያለ እንሄድ ነው። አንተ እዚህ ፀሐይነህ ዑመርነህ ቤት ያት ይምታ ነው አትይም ቤት

ወይኔ ይሄ ዲቫ የተመታ ሰው እና፣ ወድና የተከበራችሁ ቤተሰብ በቀጣይ ቪዲዮ እስከምንገናኝ በጣም ነው የምወዳችሁ። ያው ዲቫ ጋር እንሄዳለን ግን እኔ ማርያምን አልቀርም ቤቲ ጋር ሄዳለሁኝ። አልሰማሁም፣ አልሰማሁም። እንሄዳለን፣ ወዳችኋለሁኝ። ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከጎን ይሁን። ይመቻችሁ።